እና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊ እንደሆኑ መስማማታቸው ተገለጸ። ግብፅ በምስራቅ አፍሪካ ምን እያደረገች ነው? ጅቡቲስ ምን አደረገች? እንደውም በኢትዮጵያን በከበባ ውስጥ የማስገባት ሂደቱ እንደቀጠለ ነው። የመኖሪያ ፍቃድ የሌላቸው ኢትዮጵያውያንን ከጅቡቲ የማስወጣቱ ሂደት እየተካሄደ ነው። ምን ታስቦ ነው? ሰላም፣ ጤና ይስጥልን ውድ የኢትዮ ከረንት የዩትዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? እለቱ የተመራረጠውን ዜና ወደ እናንተ ይዘን ቀርበናል። መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮትና በትትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትትና እንጠይቃለን። አሁን ወደ ዕለቱ ዝርዝር ዜና እናልፋለን። ግብፅና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊ እንደሆኑ መስማማታቸው ተገለጸ። ግብፅና ጅቡቲ የቀይ ባህርና የኤደን ባህር ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላት የሚጎራበቱበት ሀገራት ብቸኛ ኃላፊ እንደሆኑ መስማማታቸውን የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። ትናንት ሮብ ሚያዝያ 15 2017 ዓ ም ለይፋ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኦማር ጌሌ ጋር ተገናኝተው ንግግር አድርገዋል። ሁለቱም መሪዎች ቀጠናዊ ጉዳዮች መነጋገራቸውን የገለጹት የጅቡቲው ፕሬዝዳንት ኢስማኤል ጌሌ በዚህ ንግግር የሶማሌና የሱዳን ጉዳይ መነሳቱን ጠቅሰዋል። እንደ ፕሬዝዳንት ኢስማኤል ገለጻ ከሆነ ሁለቱም መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህር ሰላጤ የሚመለከት ነው። ሀገራቱ የቀይ ባህርና የኤደን ባህር ሰላጤ የሚያገናኘው የባብኤል ማንዴብ የባህር ወሽመጥ በተመለከተ መነጋገራቸውን የጅቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲና በኤርትራና በየመን የሚገኘው ስትራቴጂክ አካባቢ ነው። ሁለቱ ፕሬዚዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ እንደተወያዩም ተገልጿል። ወሳኝ ዓለም አቀፋዊ ንግድ መተላለፊያ በሆነው ቀይ ባህርና ነፃ ባህር እንቅስቃሴ እንዲኖር ለማስቻል ባህሩን መጋራት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሙ የጅቡቲው ፕሬዝዳንት ኢስማኤል ጌሌት አስታውቀዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠናው ወቅታዊ ሁኔታ በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸው ሁለቱ ሀገራት በቀይ ባህር የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተ ንግግር መደረጉን ጠቅሰዋል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ ዓለም አቀፍ የንግድ መስመሩ ላይ የሚቃጣ ማንኛውም የደህንነትና በነጻ የመጓዝ አደጋዎች የማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዝዳንት ጋር የተስማሙበት ነጥብ አንስተዋል። እና በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛት አስፈላጊነት በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱ ሳይሸሽጉ ተናግረዋል። እንደ አልሲሲ ዘገባ ከሆነ ከጅቡቲው ፕሬዝዳንት ጋር ከስምን ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባሕርና የኤደን ባሕር ሰላጤ አስተዳደር ጉዳዮች የሚመለከት ነው። ሁለቱም መሪዎች ወሳኝ ዓለም አቀፋዊ የባህር ንግድ መተላለፊያ የሆኑት የቀይ ባሕርና የኤደን ባሕር ሰላጤ አስተዳደርና ደህንነት ጉዳይ ከተጎራባች ሀገራቱ ብቸኛ ኃላፊ እንደሆኑ ከስምን ላይ መረሳቸውን አስታውቀዋል። ግብፅ የቀይ ባህር አስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊ መሆኑን ስታነሳ ይህ መጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር የወሳኝ የማግኘት የህልውና ጉዳይ መሆኑን እንዲሁም የሀገሪቱ የቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሰቷ መጀመሯ ተከትሎ በግብፅ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግንባታዋ ልታጠናቀቅ በተቃረበችበት የታላቁ ህዳሴ ግድብ ምክንያት ለአመታት ተቃውሟን ስታሰማ የቆየችው ግብፅ በኢትዮጵያ የቀይ ባህር ተጠቃሚነት በመቃወም አካባቢውን አገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ኢትዮጵያ የሚበየኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሌ የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ታህሳስ ወር ወደ ግብፅ በተጓዙበት ወቅት ይህኑ የግብፅ አቋም ተነስቶ ነበር። ይሁም የግብፅ እንጉርጉሮ መልሶ እዛው ነበር። የግብፅ የውጭ ጉዳይ ሚኒስትር ባድል አብድላቲ ባደረጉት ንግግ ንግግር ቀይ ባህር ሊጠቀሙ የሚገባ ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገቡ ሊፈቀድ እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሰላም ወደ ግብፅ ተጉዘው ከፕሬዚዳንት አልሲሲ ጋር የተጋሩበት ወትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገር ብቸኛ ሚና እንደሆን መስማማታቸውን ገልጸው ነበር። ኢትዮጵያ የባህር በር የማግኘት ፍላጎቱን ለማሳካት ሶማሌን እንደ ራስ ገዝ ከምትቆጥራት ሶማሌላንድ ጋር ታህሳስ 2016 ዓ ም ስምነት ላይ ደርሳ የነበረ ቢሆንም በኋላም ስምነቱ ተግባራዊ ሳይሆን ቀርቷል። ከሶማሌላንድ ጋር የነበረው ስምነት የኢትዮጵያ የባህር ጦር ሰፈር ወደብ እንደምታገኝ የሚያስችል እንደሆነ ተገልጾ ነበር። ከዚያም በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሌ ጋር ወደብ ተጠቃሚነት ለማግኘት የሚያስችል ስምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ደጋግማ ገልጻ ነበር። እንዲሁም ትንሿ ጎረቤት ሀገራችን ጅቡቲ ፍቃድ ሳይኖራቸው ጅቡቲ የሚኖሩ ኢትዮጵያውያን ሀገራት ለቀው ውጡ መባላቸው ተነግሯል። በጅቡቲ የኢትዮጵያ ኤምባሲ በበኩሉ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት አድርጎ ውጤት ወቁልይ ብሎ አቅርበዋል። የጅቡቲ መንግሥት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጋ ከኤፕሪል 3 2025 እስከ ሜ 2 2025 ባለው ጊዜ ውስጥ በፈቃደኝነት ወደ ሀገራቸው እንዲመለሱ ይህም የማይተገብሩ በፖሊስ ኃይል ወደመጡበት አካባቢ እንዲመለሱ የሚደረግ መሆኑን ማሳወቁ ይታወሳል። ኤምባሲያችንም በዚህ ጉዳይ ጋር በተያዘ ከጅቡቲ መንግስት ከፍተኛ ኃላፊዎች ጋር በመነጋገር የደረሰባቸውን ውጤት ለዜጎች ማሳወቅ ላይ ይገኛሉ። በዛሬው እለት በተመሳሳይ ጉዳይ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር የተደረገው ውይይት የተነሱ ሀሳቦች ለዜጎች ለማሳወቅ ይህ ማስታወቂያ ማዘጋጀት አስፈል ጓል ብለዋል። ኤምባሲው ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊ ጋር በነበረ ውይይት ከጅቡቲ የሚኖሩ ህገወጥ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች በብዛት ስላላቸው ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸውን ትምህርት እንዳያቋረጡ መደረግ ስላለበት የንግድ ድርጅት ያላቸው ዜጎች እቃቸውን አጣርተው መሸጥ ስላለባቸው፣ የተለያዩ ስራ ተቀጥረው የሚሰሩ ዜጎች ያልተከፈሉ ውዝፍ ክፍያ ካሉ እንዲከፍላቸው፣ እንዲሁም ከፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ደግሞ ሁኔታውና ተተያዥ ጉዳዮች በማንሳት ኢትዮጵያ ወደ ሀገራቸው የመመለስ ቀን ቢያንስ በሶስቱ ወር እንዲራዘም ጥያቄ አቅርበዋል። የጅቡቲ ወገን ከላይ የሚሲዮን የተነሱ ጉዳይ አስመልክቶ በሰጠው ምላሽ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ኤፕሪል 3 እስከ ሜይ 2 2025 ድረስ ለማስወጣት የተያዘውን እቅድ የሚሻሻልበት በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ አስቀምጠዋል። ኢትዮጵያ ባለቤትነት የያዙ የንግድ ድርጅቶች፣ መደብሮች፣ ሱቅ፣ ወዘተ ያላቸው ካሉም ህጋዊ ባልሆነ ሁኔታ በተያዙበት መንገድ የሚመረመር መሆኑ እንደተጠበቀ ሆኖ ሳለ ባለቤቶቻቸው በጅቡቲ መኖር የሚያስችላቸው ህጋዊነታቸው እስኪያረጋግጡ ድረስ ንብረታቸውን ባደራ ሰጥተው ሊሄዱ እንደሚችሉ፣ በአሰሪዎች በኩል ለሰራተኞች ሳይከፈል የተጠራቀመ ክፍያ ከወዲሁ ከፍለው እንዲጠናቀቁ ማሳሰቢያ እንደሚሰጥ እንዲሁም ፍርድ ቤት የተያዙ የዜግ ጉዳዮች በሚስዮኒያ በኩል የሚቀርብ ማስረጃ ላይ በመመስረት በፍጥነት ታይተው መፍትሄ እንዲያገኙ የሚደረግ ሁን ተገልጿል። ከጅቡቲ ሀገር ውጭ ጉዳይ ሚኒስትር አመታት የተሰጠው መግለጫ እንደ ሀሳብን እያዘዋወሩ ያለ ስላሉ መደናገጥ እንደማያስፈልግም ተናግረዋል። ፍርድ ቤት የተያዘ የክፍያ ጉዳይ ያላቸው ዜጎችም ጉዳያችሁን የሚያሳይ ማስረጃ በማዕረብ ኤምባሲ በመምጣት መመዝገብ የምትችሉ መሆኑን እንገልጻለን ብሏል በጅቡቲ የኢትዮጵያ ኤምባሲ በመግለጫው። ይሁንና ጅቡቲ በዚህ አልበቃት የምትመስለው ህገወጥ የምትላቸው ስደተኞች ሀገሪቱን ለቀው ካልወጡ እንደሚጠረዙ አስታወቀች። ጅቡቲ ህገወጥ የምትችላቸው ስደተኞች በቅርቡ ማባረር እንደምትጀምር አስታውቃለች። የጅቡቲ ፕሬዚዳንት ኢስማኤል ኦማል እጌሌ አማካሪ ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው ከሆነ ጅቡቲ የሚገኙ ህገወጥ ስደተኞች በማዚያ መጨረሻ ማለትም በአንድ ሳምንት ውስጥ ሀገሪቱን ለቀው እንዲወጡ የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር አዟል። ውሳኔው በዋነኝነት የጸጥታና የጤና ስጋት መነሻ ያደረገ መሆኑን ተናግረዋል። አማካሪው በጅቡቲ ምን ያህል ህገወጥ ስደተኞች እንዳሉ ግን አልተናገሩም። ጅቡቲ ለበርካታ የኢትዮጵያና፣ የሶማሌ የኤርትራ ስደተኞች ወደ ሀብታማ ሀገር የመካከለኛው መስራቅ ሀገራት መሸጋገሪያ ነበረች። የተባበሩት መንግስታት ድርጅት እንዳስታወቀው ከሆነ በጎረጎረሲያን በ2004 ብቻ የጅቡቲ አድርገው ወደ ሌላ ሀገር ለመሻገር የሞከሩ ቢያንስ 558 ስደተኞች ህይወታቸው አልፏል። ጅቡቲ ህጋዊ የመኖሪያ ሰነድ የሌላቸው ኢትዮጵያና ሌሎች ሀገራት ዜጎች ወደ የሀገራቸው የመመለሻ ጊዜ አለመራዘሙን በጅቡቲ የኢትዮጵያ ኤምባሲ ማስታወቁ የሚታወስ ነው።